እናንተ እረጉድ ረጉድ ረጉድ አብርሽ ለካ የልጅነት ቸካሱ ከዩኒቨርሲቲ መታ ዳቦ ሊጎጨ ጉጭ ነው አሉ። ቡታጅራ ይሄደ። ውይ ውይ ውይ ሩታ ነፍሲ ማሪ ኒውድ ነፍሲ ማር አይ ድል አሁን ልትታመም ነው ይች ልጅ። ና የአብረሽ እንግዲህ የልጅነት ጓደኛው መታለች። ተደብቆ ለአስራ አምስት ቀን ነው የሚሄድ ሲለኝ እኮ ግራ ገብቶኛል። ሲቀጥል ደግሞ ያለ ቤተሰብ ትዳር ሲደረግ ትዳር ሳይሆን ያው እንትን ያኔ ዱባይ ሲሄዱ ለካዛ ስለሚያፍር ነው እናንተ። አብረሽ ግን አተራማሽ ነው ልብል። ባልታዛር ሆኖብን አይደል እንዴ? ባልታዛር፣ ኢትዮጵያዊ ባልታዛር ኦማይ ጎድነስ ስንት ሴት የት ነው ያተራመሰው ባካችሁ እና እንግዲህ ነፂ በፊት ፍቅረኛውን አስንላችሁ እኛ ፍትፈታ ስንሰራ አይደለችም እኔ ስጀምር ሁለት ፎቶ አለኝ በዛሬው ቲሸርት በሰራችበትና ያ አሁን የለጠፍኩት ማለት ነው ሁለት ፎቶ በፊት ገና ሩታ እንደመጣች አካባቢ ነበረ። ሩታይ ፍቅር ጥያቄ እንዳቀረበችለት ያወጣናት የለውም ብለው ደረቅ በጎቹ። እኛ ኮ በምክንያት ነው አስተያየት የምንሰጣቸው። ረኔ እንኳን ፍቅርን ወደድኩ ውይ፣ አሁን እንዴት እንደምቃጠል ነበርኩ በማርሙዲዝ ነበረ። እንኳን ፍቅርን እና ሄሉን ወደድኩ ውይ ውይ። እኔ የማያሳፍረኝ ሰው ነው ታውቃላችሁ፣ አይደለም እና ደመቁ። እንግዲህ አሁን ልጅ ልታሳድይ ነው። ብቻሽን አፈር ብበለሁ። ውይ የኔ እናት ልጇን ቡጫጭ ልታሳድግ ነው አብርሽ ከዛችኛዋ ጋቻ ከሱ ጋር ጊዜ ሊያሳልፍ እንግዲህ ውዶ ቡታጅራ ሄዷል። ለ አስራ አምስት ቀን ከዩኒቨርስቲ መታ ነው ገባችሁ አይደለም ለእረፍት ነው የመጣችሁ? አ እረፍት አይደለም አሁኑማ፣ ትምህርት እየተዘጋ ነው ዩኒቨርስቲ ጨርሰ ይሁን ብቻ ከዩኒቨርስቲ መጥቼ ነው። ና ስራ ነው እያለ የነበር ነገር ግን ተጋብተናል የሚል ነገር አየሁ አለች። አረ አይ ነጽዬ ነፂ የእኔ ቆንጆ አግብቶ መሰለሽ አስገድደው እኮ ነው በግድ ካላገባኝ ብላ እያነባች እንባዋን እናትና አባቱ ካላገባህት ብለው ማለት ነው ጉሮሮውን ተይዞ እኮ ነው አብርሽ ወዱ መሰለሽ ወዱ አይደለም የኔ እናት አትፍረጅበት ቪዲዮዎቹን እስኪ እያቸው ካላገባኝ ብላ ሞጭጭ አለቅም አለቅም ምን ያደርግ ምን ያርግ አለቅም ሲባል አይ አብረሽ እኔ ማንድ ተንብሎ ሳይ ገና ፈንድትን ያልኩት ኮሜንታተሮች ናቸው ደግሞ የነገሩኝ። አረ የሆነ ነገር አላየሽም አረ አላየሽም አረ ሄጅይ ሲሉኝ አያለው ሳ ኦ ማይ ጋድ ኦ ማይ ጋድ! በፊት የምንሰራባት ቪዲዮ ነፃነት በጣሽ ማለት ነው እኔ ማቃታለሁ ገና በፊት ማለት ነው። እና እኛ ዩቲዩበሮች እናቃታለን ነፂ ማን እንደሆነች አሁን አዳዲስ ተከታይ ያፈሩት ናቸው እንጂ የድሮ ፍቅረኛው ምናምትለ ነፂ ያው ፍቅረኛው እንደሆነች በፊት የምናውቃለን። ሶ እሱ እስከ ዛሬ ያወራት ነበር። እናንተ አሁን ሩታ ስታረግዝ ሌላ ማረው፣ ሌላ ማረው። እናት ያላረገዘች እንጣጥ እንጣጥ የምትል ዳል ያላት ያፈረጠመች ያብረሽ። አይባልታዘር አይባልታዘር። እና የኔ ውዶች እንዴት ናችሁ? በማርያም ደህና ናችሁ ልኝ አለው። እግዚአብሔር ይመስገን። ለማንኛውም ቀስ ብዬ ነው የማወራ ነገር ግን እንደው ፈታ ነው ያልኩት። በማን ፈታ እንል ነበር? እሰይ ፈታ ምልበት ነገር አገኘው። አይደመቁ፣ አይደመቁ አፈር በፈላው ልሽ የኔ ናት ደግሞ እሷማ በልጅ ይዛለሁ ብላኮ ማርገዙ አኮ ነው የሚያሳዝነኝ። እና የኔ ማሮች እስኪ መጀመሪያ ሳብስክራይብ አድርጉ፣ ከዛ በኋላ ፈታ በሉልኝ። የኔ ማሮች ማለት ፈታ በሉ ዝም ብላችሁ ራሱ ማለት ነው። ሴቶኖች በሴት እንደዚህ አትበይ ለምትሉ ሩታ ማለት ነው። ጉድጓድ ውስጥ የገባች እራሷ ናት። ገባችሁ አደለን? የፍቅር ግንኙነት እንደ ተመካክረው ተመካክሮ የጀመሩት ስራው ነው። ስራ ሲጀመር ከዛ በብልጠት አብርሽን ወደ ራሱ አደረገች። በግድ ለምና አንገቱን ጉሮሮን ይዛ አግባኝ ብላ በተመልካችም ትንሽ ውድድ አተመልካችም ከዛ በኋላ ጉሮሮን ይዛ አብሯት እንዲሆን አደረገችው። አሁንም ደግሞ አልፈልግም ብሎ ሄዶ ነበር። እንደገና ላጥ ብላ ሄዳ ቤቷ ገባችና አረገዝኩ ብላ መጣች። አሁንም ላታረግዝም ልታረግዝም ትችላለች። እንግዲህ ያው ሩታ ካረገዝሽ ጥሩ ነው፣ ምክንያቱም ያው እንግዲህ ልጅሽን እቤት እንዳልኳችሁ ነው። ቅድም እኮ ቅድም እኮ ብያችኋለሁ። ሩታ ልጇን የምታሳድግ ቤት ውስጥ ሆና ልጇን ሳትዳር ሳትኳል የወለደችው ልጅ ነው እኔ ያላት ዳር የምወለድ ልጅ ስማለሁ። ገብቷችኋል? አስማለሁ እኔ አንስም ደግሞ አልጠራም። ሴት እውነት ነው፣ ሴት ነኝ እና የንትን ልጅ ብዬ አልጠራውም። ግን እሷ እንደዛ ማለት ናት። ሳትዳር ሳትኳል ስለወለደች በቃ ሰራተኛ ሆና ነው የምታገለግለው። ናት ሆና ታገለግላለች ማለት ነው። እና አብረሽዬ እንግዲህ ነፂ ከዩኒቨርስቲ ስትመጣ ናፈቀችው፣ ናፈቀችው እንዲ ስንት አመት ሳያገኛት አንቀ ይዘው ኳ ባለፈው ሰርግ ቢሄድ? ቤቱን ለቃ ጠብቀችው እና አሁንም ሩታ አለቀሰች አለቀሰች። ትናንትና ያለቀሰችው ደግሞ ታውቃለች ታውቃለች እኮ በዛው ልታስቀርብኝ ነው መሰል ብላ እንግዲህ፣ እናታ ደ ለአስራ አምስት ቀን ሊሄድ ነው አለ ተደብቆ ተደብቆ ካሷ ምን ማለት ነው? ለአስራ አምስት ቀን ሊሄድ ነው። ሩታ መሄድ አትችልም መሄድ አትችልም ወይ ብትሄድ ምን ችግር አለው እኮ። ትቷት የሚሄድ እኮ ለዚህ ነው ለዚህ ነው እዛ አለች እዛ የማይጋቡት ደግሞ ተፈራርሞ እስካሁን ድረስ ተፈራርሞ ነው የሚሰሩት። እና ሩታ እንግዲህ ዳቦዋን እያስገመጠች ስራዋን እየሰራች ስንት ጥቅም መሰላችሁ ለአብርሽ የምትሰጠው። እና አሁን ደግሞ ልጁን ልታሳድግለት ነው ማለት ነው። ሞግዚት ሆና ልጁን ታሳድግለታለች። ሶ ሩታ እንግዲህ ምን ማድረጋች ብታለቃቀሽ ብትወድቅ ይሄዳለ። የለም የለም፣ የኒውድ ነፂን ቢያገባት እንኳን ከአንዱ ክላስ ነፂ ትሆናለች። አንቺ ከአንዱ ክላስ ትሆኛለች። ልጅሽን ይዘሽ የትም ልትሄድ ስለማትች እንግዲህ ያው ቁጭ በይ። የትማትይ ሽሩ ታየኝ ቆንጆ የምመክረሽ ነገር ቢኖር እራስሽ ነሽ ጉድጓድ ውስጥ የገባሽበት የተማሰው ጉድጓድ ውስጥ። አሁን ነፂ መታለች። አብርሽ ደግሞ ቡታጅራ ይሄዷል። ነፂ ስትመጣ ነው የሄደው ማለት ነው፣ ተደዋውለው ያው ነገሮች እናስተካክላለን ብሎ እና አንቺ ደግሞ እርጉዝ ነሽ እንደምታውቂው፣ ወንዶች ደግሞ ሴት ካረገዘች ከወለደች አይፈልጉም። ሌላ ነው የሚፈልጉ፣ ሌላ ያላረገዘች ያልወለደች ነው የሚፈልጉና እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። አብርሽ ግን ሴቶቹ እንዴት ነው ላይ የሚቆንሱበት? ደግሞ ነፂን አንድ አስተያየት ልስጥሽ። ነፂ ነፂ ማለት ነው፣ እንደ ሰውኛ ሪያሊቲው ስናወራው የኔ ቆንጆ እስከ ዛሬ የት ሆነች ነው። ካሜራ ላይ ሞጭጫ ስትስመው ከንፈሩን እያየሽ ተውጦልሽ ነው ነገሩ። እያስፈራሪ ነው ብላለች። ማስፈራሪያ እየደረሰብኝ ነው፣ ለዛ ነው ምንም ነገር ያልተናገርኩት ብላለች፣ ነፂ ማለት ነው። እና እንግዲህ አብርሽ ያው ሊያገኛት ነው ሄዶ ትናንትና፣ እንግዲህ ዛሬ አብሮ ይመጣሉ ብዬ ነው ማስበው። ይመጣሉ። ጸብ ሊጀመር ነው። አዲስ ጦርነት ሊጀመር ነው። እንግዲህ እነዚህ እና አብርሽ እንግዲህ የቀራቸውን ነገር ይጨራርሳሉ። ነጻነት እያለቀሰች ነው። አገባሻለሁ ብሎ ብሎኝ ነበር፣ ነገር ግን ከእሷ ጋር ነው የተጋባዋለች አይ ነፂ አሳልፈሽ አንቺ ነሽ ለአውሬ የሰጠሽው። ለጅብ ሰጠሽው። እናቴ ወሮ በላ ወሰደልሽ እኮ። ለቀመችው፣ አስገደደችው፣ ጨቀጨቀችው ካልተጋባን ካላገባኝ ብላ ኘኝኘ ስትልበት ምን አደርጋለሁ ብሎ ያው አብሯት ሆኗል። ማግባት ሳይሆን አብሯት ነው የሆነው። እንግዲህ ሁሉም ነገር ውሸት እንደሆነ ነፂ እየነገረች ነው። ገና ብዙ ውሸት ይወጣል። አብርሽ ውሸታም ነው። ሲጀመር ነጻነት የልጅ ትዳር አይሆንሽም ሴት ላይ ሴት የሚጨምር ሲጀምር፣ ደግሞ ገንዘብ የሚያመልክ በሆሳናው ምድር ሄዶ ሰርግ ነው ምንድነው ብሎ ብሎ ሲጨፍር፣ እንደ መጸለይ ሲጨፍር፣ ፈጣሪ በሰጠው ገንዘብ ማለት ነው ፈጣሪውን ሲያስቀይም ሲያስከፋ፣ ኮነ የነበረ ሰው ገንዘብ ሲኖረው በሆሳና በጾም በጸሎት ፈጣሪ ይህን ነገር ስለሰጠኝ አመሰግናለሁ ይላል እንጂ የሰጠውን ፈጣሪ የሰጠውን ገንዘብ ይዞ ፈጣሪ የማይወደውን ስራ እየሰሩ እየዘለሉ መጠጥ እንደፈለጉ እየጠጡ ቁስጣን ከሚይዛቸው ድረስ እየበሉ መዝለል ነው ይሄ ይሄ ነው ለፈጣሪ የሚከፈለው? ወይስ ደግሞ ለተራቡ ለተቸገሩ እያበሉ እያጠጡ ፈጣሪን እያመሰገኑ መጸለይ በሆሳናው ቀን ማለት ነው። ስለዚህ ፈጣሪ ደግሞ ገንዘብ ሲሰጣቸው አንዳንድ ሰዎች ፈጣሪያቸውን ይረሱና፣ ዝሙተኛ ጠጪ ይሆናሉ። የማይደረግ ያደርጋሉ፣ ሴት ያተራምሳሉ። አሁን እሱ በቃ ገንዘብ አገኘ፣ ሴት ማተራምስ ሴቶቹም ግርር እያሉ ይመጣሉ፣ ይህን መኪና ሲያዩ። ሴቶች ደግሞ መኪና ስታዩ ገንዘብ ያለው ወንድ ላይ ሂዳችሁ ፊት ጥስትሉ፣ በጣም የሚደብርባችሁ፣ በጣም በጣም በጣም ያስጠላባቸዋል። ለምን መሰላችሁ? እራሳችሁን ችላችሁ ቁሙ። የሰው ገንዘብ የሰው ነው። የሆነ ቀን ያ ወንድ ጥሎ ይሄዳል፣ ገብቶሻላ? የሆነ ነገር ላይ ስትደገፊው ያ ሰው አንድ ቀን ዘመን ብሎ ከወደቀ ግማሽ ነው ብትወድቂው፣ ገደል ልትገቢም ትችላለሽ። ስለዚህ ነፃነት ደግሞ እስከ ዛሬ እንደዛ ሲጋጋጡ ሲላላጡ ምናምን ዝም ብለሽ አሁን መምጣትሽ ፌር አይደለም። ግን ስራሽን ስሪ፣ ኢትዩሽን ስሪ ቀጥ ብለሽ። ከዛ ውጭ ግን እሷን ትቶ ይምጣ ምናምን ነው አይሆንም። በቃ ሸምጥጦሻል፣ ሸምጥጦሻል። የሸመጠጠሽ ደግሞ ደመቁ በግድ ካላገባኝ ራሴን አጠፋለው በአንገት የገመድ ይግባ ስትለው ምን ያድርግ? ምን ያደርግም? እንደፈለግ ብላ ዳቦ ጠጣ፣ ሰራተኛ ሆናለ፣ አገለግልሃለው፣ አኖርሃለው፣ ሁሉን ነገር አደርጋለሁ፣ ቤተሰቤን ተውልሃለው፣ ሁሉን ነገር ትቼ እመጣልሃለው፣ ብቻ አንተ አግባኝ፣ አብረኝ ሁን ተባለ። አላገባትም ግን አብሯት ሆኖ እያበላ እያጠጣ የእሱ መግዜት ሆና እየኖረች ነውና፣ ደመቁ ሚያስቀና ህይወት እየኖረች አይደለም። አንዳንድ ድሪቶ ጨርቅ እየገዛ ይወረውርላታል። ካላስ የዩቱብ አብር ምናም በሱ አካውንት ነው የሚገባ ነው እሱ አሁን ምንም የላትም። ደመቁ ምንም ያላት መስሎች ነው የላትም። አሁንም በውጭ ጭላ ልጅ አርግዛለች። እንግዲህ እሱ ነው የምታሳድግ ታሳድግ። ከዚህ በኋላ አንችን ሊያገባሽ ይችላል ብዬ አስባለሁ። ከተጋባችሁ ጥሩ ነው። ቆንጆ ቆንጆ ቸከስ ነው። ግን አብርሽ የሚጠብሰው ፍቅርም፣ እንደምታይቋት ቆንጅዬ ናት። ፍቅር እንኳን እንዲ በሰላም ተገላገልሽ። ከዚህ ዚህ ባልታዛር ሰውዬ በእውነት ፈጣሪ ነው የረዳሽ። ዞሮ ዞሮ ፈታ ነው ያልኩበት። ደግሞ ታለቅሳለች እንዴ! ለወንድ አታልቀሱ። ወይኔ ሴቶች፣ ወይኔ ሴቶች እናንተ ሁሌ በእናንተ ተሸማቀቄን የዘልቀዋለሁ። ለምንድነው የምታለቅሱ? ታለቅሱ ለወንድ ጭራሽ ለዚህ ቦሪያ። በስመ አብ ወልድ ወመንፈስ ቅዱስ ነጻነት በይ መጽናናቱን ይስጥሽ። ሩታም እንግዲህ ያው መልካም መቃጠል፣ አይዞሽ፣ አይዞ፣ አይዞሽ። ያው እንግዲህ ራስ የቆፈርሽ ጉድጓድ ውስጥ ነው የምትገቢ። እንግዲህ ተረጋጊ፣ እርጎ ነገር እየጠጣሽ ቻል አድርጊው።